ያልገቡበት የለም ብሏል አብዱ ኬያር። ጨረቃዎች ፍለጋ ያልገባንበት ቦታ አለ። ዛሬ ሰላም ውድ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። የምር ዛሬ በቤታቸው በብርኬ ወይም ደግሞ በሃይም ይመጣሉ ብለን ነበረ እና ግን በሚያሳዝን ሁኔታ ዛሬ አልመጡም ማለት ነው። እና የእኔ ተወዳጆች አቤት ፍቅር አቤት ፍቅር እግዚአብሔር በተለያየ ቦታ የጨረቃ ፋሚሊን እያየዋቸው ነው እና ጨንቆናል፣ ደብሮናል ምን ተፈጥሮ የሆን በጣም ተጨንቃችኋለና። እኔ እኔ ነ ወዶች እግዚአብሔርን እኔ በየ አንዳንዱ ገብቼ ሳይ ምናምን ኮሜንት እንዴት እንደሚያሳዝነኝ ኮሜንት፣ በቃ ይሄን ያክል ተጨንቃችሁ ተጠባችሁ ለምን ቀሩ የሚለው አሳስባችሁ፣ እና በእርግጥ እውነት ነው ያሳስባል። ሀይሚና ብሩኬ እንዴት ጥፍት ሲሉ የሆነ በጭንቅላታችን የሚመጣው ሌላ ሌላ ይሁን ደስ ደስ የማይል ስሜት ነው አይደለን ግን ደግሞ ያው ባሉበት ሰላም እንዲሆኑ በሰላም ስቀው ተፍለቅለቀው እንዲመጡ መልካም እየተመኘን መጠበቅ እንጂ እንደዚህ መጨናነቅ አያስፈልግም። ምክንያቱም የሰው ልጅ ተጨንቆ ከቁመቱ ላይ ምንም የጨመረው ነገር የለም አይደለም። እና እናንተ አትጨነቁ። እውነት አይሚ እና ብሩኬ እመኑኝ፣ ነገር ሳቅ ፍንድሽ ብለው ስቀው ይመጣሉ ማለት ነው። እና ማለት ትንሽ ሰው የተረበሸው ደግሞ አሁን ያው ብሩኬ የፖስተው ፖስት አለ እና ብቻ እያንዳንዱም የራሱን ነገር ይፖስት አሉ ብቻ ፖስት ላይ የሚያስቀምጧቸው ነገሮች የራሳቸውን ስሜት የሚያንጸባርቁበት ነው። የተሰማቸውን ውስጣቸውን አውጥተው እንደመናገር ነው። ገብቷቸል በሚፖስቱት ፖስት እንደመናገር ነው። አንደ በታቻ ይናገር እንጂ ማለት ነው እና ያም ነገር ደግሞ በጣም ብዙ ሰው ሲረብሹ አይቻለው እና ያው ሀይሚና ብሩኬ በህይወታቸው ብዙ ነገር ያጋጥማቸዋል። የእነሱን ህይወት መገመት ያለብን ከካሜራ ላይ ብቻ አይደለም። ረዥሙ ህይወታቸው ከካሜራ ጀርባ ነው ያለው እና በዛው ውስጥ ብዙ ነገሮች የሚያሳልፏቸው ነገሮች አሉና እንደዚህ በሚፖስቱበት ሰዓት የሆነ መልእክት ነገር ሲያስቀምጡ መደናገጥ አያስፈልግም። ያው ባላችሁበት ሆናችሁ በመልካም ነገር ማሰብ ነው እነሱን ብዬ አስባለሁ። ጥርስና ልብስ ያልሸፈነው የለም ብሏል ብሩኬ። ትክክል ነህ። በተለይ ጥርስ ያልሸፈነው ነገር የለም ማለት ነው ለእናንተ ክፉ ነገር አስቦላችሁ ሊያርዳችሁ መጥቶም እንኳን በጥርሳችሁ ደግሞ ይገላችኋል ማለት ነው። እና ጥርስ ብዙ ነገሮችን ሸፋኝ ነው። በነገራችሁ ላይ ተከፍታችሁም ትስቃላችሁ። ሰውም እየሳቀ ፈገግ እያለ እናንተን ይጎዳበታል። እና ጥርስ ያልያዘው ያልተሸከመው ነገር የለም። ሌሎች ሌሎችንም አስቀምጧል። ሌሎች ፖስትም አሉት ማለት ነው። እና እኔ አሁን ከፖስቱ ላይ ትኩረት አላደርግም ምክንያቱም አንዱ ፖስታውን ብሩኬ የሆነ በጣም የተናደደ አይነት ስሜት አለው። ብቻ ግን ሁሉም ነገር ለሄር ያድርገው ሰላም ያሰማል። ነገ በሰላም በፍቅር እንደሚመጡልን ተስፋ እናደርጋለን። በአይሚ እና በብሩኬ መካከል እግዚአብሔር አለ። እናንተማ አትፍሩ አትደንግጡ። እምነታችሁ በፈጣሪ ይሁን። የእኛ ብርቅዬ ቻይምና ብሩኬ ደግሞ ባላችሁበት ሰላማችሁ ብዝትርፍ ይበልልን። የእናንተን ክፉ አንዳችም ነገር መስማት አንፈልግም። ና ብሩኬም ደግሞ አይዞ፣ እንደዚያ ብላይ ፖስትከው በምክንያት ነው፣ ያለ ምክንያት አይደለም። ይገባኛል። ግን ደግሞ አብሽር ወንድሜ፣ የሰው ልጅ ነው ያው። ፈተና የማያጋጥመው ሰው የለም። ፈተናና ደስታ ሁሌም በአንድ ላይ ናቸው፣ ጎን ለጎን ነው የሚሄዱት ማለት ነው። ዛሬ መደሰት አለ፣ ነገ መካፋት አለ እና ወዲህ ጨረቃ ፋሚሊዎች ጨረቃዎች ባይመጡም ሰላም ሰላም ለማለት ያክል ነው እኔ ብቅ ያልኩት ማለት ነው። እውነት ደስ የሚል ድባብ የለውም ግን ደግሞ እነሱም ጥፍት ሲሉ እኛም ጥፍት ከምንል ብለን ሁለት ሶስት ደቂቃ ብናወራም ያው ችግር የለውም መልካም ነው በሚለው ነው የመጣሁት፣ እና ወዳቸዋለሁ። መልካም አዳር ይሁንላችሁ። ባይ ባይ። ግን አትጨናነቁ።